በሰዓታቱ ስታስቡኝ የነበራቸው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም በዚህ በቲክቶክ ፕላትፎርም ቪዲዮ በመስራት አባቢ እየተሰማ አይደለም ምናምን በጣም ይቆራረጣል። እየሰማናችሁ አይደለም። ስልክ እየገባብህ ነው? አዎ እየገባ ነበር፣ አሁን ግን ወጥቷል። እሺ፣ እሺ። በተለያዩ ገዳማት እና አድባራት ሆናችሁ በየክርስትና ስሜ ወልደ ገብርኤል ብላችሁ በኪዳኑ በቅዳሴው በጸሎት ስታስቡኝ የነበራችሁ አባቶቼ ካህናት እንዲሁም ወንድሞቼ ዲያቆናት በዚህ በቲክቶክ ፕላትፎርም፣ እንዲሁም በፌስቡክ፣ በዩትዩብ፣ በኢንስታግራም ለእኔ ድምፅ በመሆን የእውነት ፍቅራቸውን ያሳያችሁ ሺ በማድረግ ኮፒ ሊንክ በማድረግ ስለኔ፣ ስለ ቤተሰቤ የተጨነቃችሁ ስለ ጉዳዩ እጅግ ስታስቡ የነበራችሁ አባቶቼ፣ እናቶቼ፣ ወንድሞቼ ቶቼ እንዲሁም ሕፃናት ደግሞም በኩልታፋ አንደ በታችሁ በጸሎታችሁ ባሰበብ በቆማችሁ ጊዜ በውዳሴ ማርያሙ የእውነት ስታስቡኝ ነበራችሁ። ሁላችሁንም እኔ ምንም ብዬም አላውቅም፣ ምንም አድርጌም አላውቅም። ግን ወላዲት አምላክ የአቤል የዋህት፣ የኢዮብ ትግስት፣ የኤልያስ መና፣ የሙሴ ደመና፣ እንጸጳጦብ ዘሲና የተዋህዱ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቃቸው የደካሞች ምርኩዛቸው፣ ሰማዕታት አክሊላቸው፣ የመላእክት እህታቸው ወላዲታ አምላክ ለእኔ እንደቆማችሁልኝ ለእናንተም ትቁምላችሁ። አሜን። በጓዳችሁ ወላዲታ አምላክ ትንጎዳጎድላችሁ። አሜን። ወላዲታ አምላክን የምታፈቅሩበትን ልብ እሷን የምትወዱበትን ልብ እግዚአብሔር አምላክ ያድላችሁ። አሜን። ምክንያቱም ከዚህ ውጪ ሌላ ምንም ቃላት የለኝም። የእውነት በጣም በጣም በሚያስከፉ ነገሮች መካከል ያለፍኩት ደግሞ በዚህ መሀል ቤተሰቤን ለደቂቃ ማሰብ ለእኔ ሰላሜን የሚነሱኝ በጣም ብዙ ነገሮች ነበሩ። አንዴ ብቻ አይደለም፣ በተደጋጋሚ ቤተሰቤን አስለቅሻለሁ። በተደጋጋሚ ልባቸውን እንዲደማ ምክንያቶኛለሁ። ሀሳባቸው እንዲሰረቅ ከራሳቸው ጋር እንዳይሆኑ ምክንያቶኛለሁ። ነገር ግን እኔ ምንም አይደለም፣ ይሄ እስር ቺቺቺ ትንሽዬ ያደረግናት ነገር እውነት በረከት ካለው ወላዲት አምላክ በረከቱን ከሰጠች ለእኔ ሳይሆን ለባለቤቴና ለልጄ እንዲሆንልኝ ነው። ወላዲት አምላክን አብዝቼ ስጠይቃት የነበረ። ዛሬ እፈታለሁ የሚል ሀሳብ አልነበረኝም። ነገር ግን ወላዲት አምላክ በቃ ማለት እኔን ዝም አስብላ እሷ ተናገረችልን። እኔን ዝም አስብላ እሷ መሰከረችልኝ። በለተቀኗ ይህ ሆነው። በጣም ብዙ ነገር ነበር የታሰበው። በጣም ብዙ ነገር፣ በጣም ብዙ ነገር ግን እንኳን እንደ ሀሳባቸው እንደ ሀሳቤ፣ አላደረገችኝም። ዛሬ ለቤቴ ልጄን እንዳቀፍ ረድታኛለችና። ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ዛሬ ከዚህ እስር ቤት ወጣ ይሆን ብዬ ነው ጠዋት ጸሎት ሳደርስ የነበረውና ስለ ሁሉም ነገር ምንም አልለም። እግዚአብሔር ይመስገን፣ ወላዲት አምላክ ትመስገን። የሚስቴን ባለቤቴን ልብ ያጠነከረች አምላክ ናት። የቀይ ጥቁር ሆና እሷ ማርያት የለባትም፣ እሷ ማርያት የለባት። የዛሬ አመት በዚህ ሰዓት ነው ማርያቷ ብቅ ያለው። ይህ ለእኔ ነው። እኔ በጣም በጣም ጉዳይ ነው እና አሁን ደግሞ ሰፍቶ ሳየው ይህን በረከት ለእሱ አድርግ ብ ነበር ስጠራት ነበረውና ማምላክ እኔ ምንም ማልላት ማሁን እኔን ዝም አስብላኝ የተናገረች እኔን አንደበቴ ዘግታ የመሰከረች ወላዲተ አምላክ ናትና፣ ማምላክ የተመሰገነስ እንዲህ አይነት ብቻ አመሰግናለሁ። ቤቴ ውስጥ መታችሁ የመንበረ ሕይወት መድኃኒዓለም ማህበረ ካህናት በተለያዩ የምድረከብድ አባቶች እስር ቤት ድረስ መታችሁ ስታስቡኝ የነበራችሁ ለእናንተ ቃላት የለም። እግዚአብሔር ስል እግዚአብሔር ያክብርልኝ። ሌላምንም የምለው ነገር የለም። በዚህ ውስጥ በጣም ብዙ ነገር አልፏል። መቼስ በጣም ለምትወዱት ሰው ወተት እንጂ አጥንት አልሰጡትም እና እዚህ ሚዲያ ላይ የማይነገር ብዙ ነገር አለና፣ ግን ወላዲት አምላክ ነው። ኦርቶዶክሳውያን ከምንም ነገር በላይ ልንጸልይ የሚገባው ከምንም ነገር በላይ ልንመኝ ልናፍቅ የሚገባው የቤተክርስቲያንን ትንሰ እግዚአብሔር አይንፈገን አይንሳ ነው። ችለው ወላዲት አምላክ

ግን አንድ ነገር በዛ አጋጣሚ መርሳት፣ መዘንጋት ወይ ማስተላለፍ አለብኝ ብዬ የማስበው ነገር ቢኖር ሁላችንም ኦርቶዶክሳውያን ከምን ጊዜውም በላይ የእውነት የእውነት የእውነት ስለ ቤተ ክርስቲያናችን ልንጨነቅበት፣ ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። እጅጉን እጅጉን ቤተክርስቲያን ታማለች፣ በጣም ታማለች፣ በጣም በጊዜ ብዛት አዎ፣ ዝም ብሎ ይችላል ነገር ምክንያቱም ዛሬ እያሳለፈች ያለችውን መከራ ነገር ልካሳለፍ አልፈልግም። አዎ፣ ብዙ ነገር እያወኩኝ ላልፍ እችላለሁ፣ ግን ይደክ ማለት በቃ ያ ነገር ይሰለቻል፣ ይታክታል። እና አብረን ከቆምን ግን፣ በጸሎት ከበረታም ግን፣ እግዚአብሔር ሁሉንም ያሳልፍልናል፣ ያሻገርናል ብዬ አስባለሁ። እማምላኩ ላሪክ አምላኩ ሁሉንም ነገር ታሳልፍልን ሻግርልን፣ መጨረሻውን ወላዲተ አምላክ ታሳምርል። ሰላም፣ እግዚአብሔር ከሁላችንም ጋር ይሁን። ይረባል፣ ይጠቅመን ብላችሁ የሰማችሁ ሁላችሁ ሆነ አመሰግናለሁ። ምናልባት እርፍ ስል ምናልባት ደግሞ ትንሽ ጥሩ ስሜት ላይ ሲሆን የምንገናኝ ይሆናል። እስከዚያ ግን እግዚአብሔር አምላክ ሁላችንም በቤቱ ያጽናናል

ማልቀስ አይፈቀድኩም። እንደሱ እንደሳቀችሽ እንደሱ እንደሳቀችሽ አላቅም እንዴት እንደዚህ እንዳረገኝም ሲማሪያም ነበሩ ምን ተስፋዬ ነበራቸው። ግን ትልቁ እንድስራት የሰማ ነው በለት ትናንትና፣ ግን የሚገርማችሁ ማለት መጨረሻ ላይ እስከ አንድ ሰዓት ድረስ እስር ቤት ነበር። ዛ አካባቢ ማለት ነው። እና መጨረሻ ላይ የ ማለት በቃ እንዲህ ስናወራ አራት የሆነ ቁጭ ጋን ስናወራ የነበረ ምናልባት እንኳን ዛሬ ቢፈታ ደብቄው ነገ በመቤት ቀን ይሄው ዛሬ ተፈታ ብዬ ይሄ ብዙም አንጫጫዋለሁ ነበር ስለነበረው ነበርው ማለት እኔ ነኝ። እሱን ይታሰር እንዲሁ ምናምን ምናምን ሲሉ ለነበሩ ማለት ነው። እኔ ቤት የተምህራቷ ይሄን ያህል ስለሆነ ማለት ነው። ግን ደግሞ አላሳፈረች እግዚአብሔር በሚያውቀው ማለት ነው እንዴት የዋስትና ወረቀት ለይጠጣ ግን በቃ እሷ ሰወረችውና በእለ ተቀኗ እንዲሆን አደረገችው ይሄንም ይሁን አይደል እንጂኝ ዋስትናውን ክፍለን ይግባኝ ሳይባልበት አንድ ቀን ሙሉ ያደረ እሷ እንዲሁም ስለፈለገች ማለት ነው፣ እግዚአብሔር ስለፈቀደች አለመዳናለ ይሄ ይሁን ስላለ ማለት ነው። እና ማናችንም ከማናችን ለይች ማመስል ላይ በጣም ወደ ብሬ ሌለኝ እየመሰላችሁ ከፍቅራችሁ አንጻር ይህን ላድርግልሽ፣ ይሄ ይሄን የሆነ ነገር ይዘሽላት እያላችሁ ከውጭ ድረስ አገር ውስጥም ሆናችሁ ስታግዙኝ የነበራችሁ እግዚአብሔር አላውቅም፣ ምን እንደምላችሁ፣ እግዚአብሔር ይስጥ ሁላችሁ። እየደወላችሁ ስጠይቁኝ የነበራችሁ አኩ እጄ ስልኬ እጄ ላይ አልነበረም፣ በእርግጥ ግን ብዙ ሰው ማግኘት ባልችልም በያዝኩት ስልክ እያፈላለጋችሁ እየደወላችሁ ስጠይቁኝ ነበራችሁ፣ ስታበላችሁኝ የነበራችሁ ማምላክ ብራችሁ ሁላችሁ እናንተ ምን አባባል ከጎኔ ያሉት ከጎን የነበረ አስቀኑ ሁሉ እስር ቤት ስትዪ ምሳም ከምሳም በላይ አብራችሁ ነበር። የእሱም ቤተሰቦች የእኔም ቤተሰቦች ማታ ነው ዛት። እግዚአብሔር ይመስገን እሷው ማታ ነበር።

አባቢ እግዚአብሔር ይስጥልኝ። አንዴ ዞር ከማለታቸው በፊት መምህር ዲያቆን ዛማን የምንወዳቸው ታላቅ ወንድማችን አንድ ነገር ብለው የእነሱን ቃል ሰምተው ቢገቡ የተሻለ ይሆናል። ድካም ላይ ነው እርግጥ ያሉት ሁለቱም፣ ግን ታላቅ የምንወደው መምህር አለና የእሱን ቃል መስማት ይገባቸዋል ብዬ ስላሰብኩ ነው። መምህር ዲያቆን ዛማን በእንደዚህ ያሉ ነገሮች ላይ ሲገኝ የመጀመሪያው ባይሆንም፣ ሁልጊዜ ግን ያስገርመኛል። በማይመች ሁኔታ ውስጥ እንኳ ከሆነ ወይም በቲክቶክ አገልግሎቱ ላይ እንኳ ባይኖር በእንደዚህ አይነት ወቅቶች ላይ ብቅ ብሎ መልእክቱን አስተላልፎ የሚያጽናና የሚያበረታ ታላቅ ወንድም ነውና እሱ መናገር ይጠበቅበታል። ከዛ በኋላ ሌሎቻችን ያው ትሰሙታላችሁ። ቁጭ ብላችሁትም ቢሆን እነ እነተሙ አሉ ባሮክ ድምጽ በመሆን የነበሩ ነትትና ሌሎችም ከታች ያሉ በርካቶች አሉና እነሱ ደሞ ትሰሟችኋላችሁ። ነገር ግን በቆማችሁበት ተሙም ባሮክ የሚቅርታ ወንድሜ መመሪያው መቅደም ስለሚጠበቅበት መምህር ዲያቆን ዛማኑ የምንወደው ታላቅ ወንድማችን መምህራችን እንዲናገር ለሱ እድሉን እንሰጣል እሺ ሁላችሁንም እጅግ አድርጌ አመሰግናለሁ። ቴዶ የእግዚአብሔር አምላክ ያክብርልኝ። በጣም ነው የማመሰግነው። ታናሽነቴን ሳትመለከት አክብረህኝ ይህን እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ዛሬ በጣም በጣም ሁላችንም ደስ ብሎናል በእናታችን በቅዱስ ድንግል ማርያም ቀን በለተ ቀኗ የምንወደው ወንድማችን ዛሬ እንዲህ ከእስር ወጥቶ ከሚወዳት ባለቤቱ ከልጁ ጋር አንድ ላይ ስላየ ነው በጣም በጣም ደስ ብሎናል። ሁላችንም እግዚአብሔርን ልናመሰግን ያስፈልጋል። ዛሬ ከትላንትና ጀምሮ ከትህትናም ጋር እያወራን ነበረ ቪዲዮ ሁሉ እየሰራው ነበረ እና ብዙ ሰዎች ትላንት ተፈቷል ሲሉ ኧረ አልተፈታም እስቲ ድምፅ ንሁ ነው በህብረት ሆነን ድምፃችንን እናሰማ እያልኩ እያወራ ነበር። እና ዛሬ ይፈታል የሚል በልቤ ሀሳብ ነበረ። እግዚአብሔር ይመስገን ዛሬ ወንድማችን ተፈቷል። የሐዋርያት ስራ ምዕራፍ አስራ ሁለት ቅዱስ ጴጥሮስ ሲታሰር እግዚአብሔር አምላክ መላኩን ልኮ ከእስር ቤት እንዳስወጣው ሉቃስ ይጽፍልናል። እና ዛሬም በእለተ በእለተቀኗ በመሪታችን በእለተ ቀን ወንድማችን እንዲተፈቶ ሀሴት አድርጎ ስናይ ሁላችንም ሀሴት እናደርጋለን። ስለዚህ ሁላችሁም እግዚአብሔርን አመስግኑ፣ ሊመሰገን የሚገባው እርሱ ነውና እና እግዚአብሔርን አመስግኑ። እናቱን እናታችን ቅድስት ድንግል ማርያምን አመስግኗት። በጣም በጣም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ባሮኪ እንወድሃለን በጣም በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። በርታ ሁልጊዜ ከጎንነን አንተ እስር ቤት ከገባህ ቀን ጀምሮ ድምጽ ስንሆን ነበረ። እነቴዶ ነተትና ነዮኒ ሁላችንም እዚህ ሚዲያ ላይ በጣም ነው የምንወድ። በእርታ በርታ፣ በምንም ተስፋ እንዳትቆርጥ፣ እግዚአብሔርን ይዘ ወደፊት ነው። እንግዲህ ሐዋርያት እንዳሉት የኋላውን እየረሳ ወደፊት እንዘረጋለን አይደል? ወደፊት ተዘርጋ። ከዚህ በኋላ በርታ፣ እግዚአብሔር ካንተ ጋር ነው። እጅግ ነው በክርስቶስ ፍቅር የምንወድ። በቃ ምን ልበል እኔ፣ ከዚህ በላይ ምንም። በጣም ነው ደስ ያለኝ ዛሬ። እግዚአብሔር ያክብርልን። ሁላችሁንም ሁላችሁንም እንኳን ደስ አላችሁ ማለት እወዳለሁ። ተባረኩ። የእግዚአብሔር ሰላም፣ የቅዱሳኑ ተራዳይነት ጥበቃ አይለያችሁ። እወዳቸዋለሁ። ባሮክ፣ እወዳሃለሁ። በርታልኝ ወንድሜ ቴዶዬ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ዲያቆንዬ፣ እጅግ በጣም እናመሰግናለን። መምህር ሁለት ነገርም ብዬ ብሩኬ አይን ትንሳል፣ ነገር እንትን ብሎታል። በቃ እሺ፣ ቃል ስላልባባ ሲሆን በራሱ ይገባል። በቃ ሁለት ሰው እንትን እንዲል ብዬ ነበር። ኦኬ በቃ ችግር የለም። ባለበት ሆኖ ይሰማናል። አባቢ ራስህም አልተናገርክም፣ የመናገር እድል ይሰጠሃል። ስለ አንዲት ጀግናት ልጅ ማውራት ስለፈለግኩ ነበረ፣ ብሩኬም እንዲሰማው ስለፈለግኩ ነው። ሳቢ ሳባ ከታች የምታዩት እህታችን የጀግናው የናሆሚ እህት የሚለው አካውንት ቅድም አንድ ክሬዲት ለእኔ ሲሰጥ ነበረ። ማለት አካውንቱን አንድ ሚሊዮን ለመግባት ትልቁን ጥረት ምናምን ሲባል ነበር፣ ስትል ነበር። ይኸው በእኔ በኩል ምንም የተደረገ ጥረት የለም። ምንም ማለት ነው። እነዚህ ልጆች በተለይ ሳባ፣ ሌሊቱን በሙሉ ቀኑን በሙሉ ፎሎ በማስደረግ አካውንቷን አነሰችብኝ አትበቃም ሳትል ፍቅሯን ስትገልጠ የነበረች እህታችን ናት። በገባው ሰዓት ሁሉ አለች፣ ሌሊትም አለች፣ ቀንም አለች እና ሳቢን በጣም ማድነቅ፣ ማክበር፣ ማፍቀር እፈልጋለሁ። ፊትለፊት የምታዩት ወንድማችን ዘድንግልም እሱም እንደዛው በዚህ ጥረት ውስጥ ነበረ። ኒው የሚሉንን ነገር ጭር እግዚአብሔር መሬት የድንግል ማርያም ትስጥና ለመጀመሪያ ለዚህ ቀን

አንድ ምንሄድ ለማስገባት በጣም እየጣርሽ ነበር እና እግዚአብሔር ይስጥሽ። እናመሰግናለን። ስንዱ ሁላችሁም እኔ ቤት ፎቶ በመቀየር ሁላችሁም የነበራችሁ ሰዎች ሄዲያ ጋር በጣም እናመሰግናለን። በእውነት ተንበርክኪ አመሰግናቸዋለሁ ኪዳነ ምሕረትን ለአንተ አ ለኪዳነ ምሕረትና ለናቤት ሁላችሁንም አመሰግናለሁ። እንኳን ደስ ያላቸው ጨርሻል። እግዚአብሔር እናመሰግናለን በጣም አባቢ ደግሞ በኋላ ይናገራል። እንግዲህ በጣም በርካታ ወንድሞች እህቶች ፍቅር የታየበት ነው። ስለዚህ ብዙ ሁሉንም ማነሳስተን አንችልም። በነገራችሁ ላይ በጣም በርካታ ሰው ከጎን ነበር። ያው ብዙ ጊዜ ወንድሞች እህቶች እንደምን ነው ቀዘቀዘ ለብሩኬ ነው የሚገባው እያሉ የሚቆጡ የሚናደዱ ሰዎች ነበሩ። ነገር ግን በዚሁ አጋጣሚ በጣም ብዙዎች ከፊት ቀድመው ነበረ ድምፅ በመሆን ስሙን በማነሳሳት ባለበት ብሩኬ ይሰማል የሳቢን ይህን ማንሳት ወዳለሁ ተረፈ። አሁን የሚነሱበት ሰዓት ስለሆነ የጠዋት ዜና ላደርግላቸው ወዳለሁ። በካናዳ ካልጋሪ እኔ በምኖርባት አልበርታ የምትገኙ ኦርቶዶክሳውያን ሾፒንግም ላይ ያገኙኝ ሌላም ሌላም ቦታ ላይ ስንገናኝ ወንድምህ እያላችሁ ደረታችሁን እየደቃችሁ ፍቅራችሁን ላሳያችሁ በሙሉ በአካል ስላየሁት ማለት ነው የናንተን ፍቅር ለማመስገን ወዳለሁ። በካልጋሪ የደብረ ጸሐይ ቅድስት ስላሴ እንደ ቤተ ክርስቲያን አባቶች ሙሉ የሰበካ ጉባኤ አባላት ቤት ድረስ መጥተው ልክ እንደታመመ ሰው ነው የጠየቁኝ። ታምኙ ያላችሁ ልክ ከሆነ ታሞ አልጋ እንደያዘ ሰው ቤት ድረስ መጥተው ሙሉ አባላቱ አካላቱ ማለት ናቸው መጥተው ነው የጠየቁን፣ እና በጣም እጅግ በጣም እናመሰግናለን። ክቡር አባታችን ቀሲስ ፋሲካ ይህ የእርስዎ ጸሎትም ውጤት ነው። በጣም ተሰምቷቸው ነበርና የሚነሱበት ሰዓት ስለሆነ ይሄ ማለዳዊ ምስራችን እንዲሆንላቸው ነው። በአካል ስላየሁት ነው። በአካል ባላየሁት ለሆናችሁት ብዙ ተብሏል። ስለዚህ በጣም እናመሰግናለን ለማለት ወዳለሁ። እንቀጥልና የተወሰኑ እንግዲህ ከቀድሞ የተገኘው ወንዴ ይመስለኛል። ወንዴ ይጀምራል፣ ከዛ ቤዚ፣ ከዛ ሳባ፣ ከዛ ተሙዬ፣ ከዛ ባሮኬ ይሆናል። ማለት ሳትናገሩ እንዳትወጡ። ተሙዬም ባሮኬ፣ እሺ ወንዴ ቴዳይ አመሰግናለሁ። ማርያምን ግን ምን ማለት እንዳለብኝ አላውቅም። በጣም ቃላት እያጠረኝ ነው። ድብልቅልቅ ብሎብኛል። ታቃለ ደስታውም የሆነው ያሳለፍነውም ነገር ትንሽ ብቻ ድብልቅልቅ ያለ ስሜት ነው። ሁላችሁም ጋር ያለ ስሜት ነው። ጋርም አለ። የበለጠ ግን ደስ የሚለውን ነገር ላንሳ። የቲክቶክ ፕላትፎርም ምን አይነት እህትና ወንድም እንደሰጠን ያየሁበት ነው። እግዚአብሔር በሚያውቀው በብሩኬ ውስጥ አሁን ለብሩኬ ብለው እዚ ጋ ገብተው ሲናገሩ የሰማኋቸው እህትና ወንድሞቼ ማርያምን ወደ ራሴ ሲወስጀው በጣም የኮረሁበት በቃ እንደዚህ አይነት እህትና ወንድም ቲክቶክ በመምጣቱ እነዚህን እህትና ወንድሞቼን አፍርቼበታለሁ ብዬ ን ያሰብኩ ታውቃለህ ሁላችንም ማለት ነው። ሁላችንም ባለማህተሞች እንደዚህ ነን እርስ በርሳችን እንደዚህ ለካ እንቆማለን እንዲያስ አንዳንድ የጭቃ ውስጡ ሾቶች ቢኖሩም እንኳን ማለት ነው። ስለዚህ ቴዲዬ እኔ ምን እንደምል አላውቅም፣ በእውነት ነው ምልህ በጣም ቃላት እያጠረኝ ነው። ደስታ በጣም ነው እየተሰማኝ ያለው፣ በቃ ድብልቅልቅ ብሎብኛል። እግዚአብሔር ያክብራችሁ። ስለ ብሩኬ ሁሌ የምትጠይቁ ሰዎች ሁሌ የምትጠይቁ ምን ሆነ ምን ላይ ደረሰ እንዴት ሆነ የምትሉ ከመያዙም በፊት ጀምሮ ማለት ነው። ገና ያ ነገር ከተከሰተ ጀምሮ ስለ ብሩኬ ሁሌም የሚጠይቁ ሳይሰለቹ የሚጠይቁ ህተ ወንድሞች አሉ። በእውነት ባላችሁበት እግዚአብሔር ያክብራችሁ፣ ባላችሁበት እግዚአብሔር ይጠበቃችሁ ነው የምለው። ብሩኬ ደግሞ ሁሌም ሁሌም አለን፣ ሁሌም ከጎንህነን፣ ሁላችንም አንድ ነን። ከዚህ በኋላም ወደፊት ነው የምንሄደው። ቅድም አንድ ጠቀስ ያረካት ነገር አለች፣ ጉዳያችን ሁሉ ቤተክርስቲያን። አንተንም እዚህ ደረጃ ያደረሰው ጉዳዩ ምንም ነገር አይደለም፣ ገንዘብ አግኝተህበት ተጠቅመህበት አይደለም እንደ ግርሳት ያንገበገበ የቤተ ክርስቲያን ጉዳይ ነው፣ እና ሁላችንም የብሩኬን ስሜት ልንጋራው ይገባል ብዬ አስባለሁ። ሁሉም ኦርቶዶክሳዊ ውስጥ ይሄ ስሜት ሊሰማው ይገባል ብዬ ነው የማስበው። ቴድዬ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። የበለጠ ጊዜ እንግዲህ ብሩኬም አሁን እያሳለው ነው፣ ማረፍ አለበት፣ ይረፍ። ወደፊት በደንብ ስንገናኝ እናወራበታለን። ተባረኩልኝ። ኦርቶዶክሳዊያን ባለማህረቦች ወንድዬ እናመሰግናለን። እጅግ በጣም በየመሃሉ እንግዲህ ምስጋናዎችን መርሳት ስለማይገባ በእስሩ ቆይታ በጣም ከተከታተሉ ወንድም እህቶች መካከል የሆኑት ታች ያለችው ሊዲያ የምትባል እህት ታውቃላችሁ። በፍርድ ቤት ቆይታ አትለይም፣ በየአንዳንዱ ነገር አትለይምና እሷን ላመሰግን እወዳለሁ። በተረፈ ደግሞ እንግዲህ ስምንቱ ጠበቆች ተመስግነዋል ሶስት አርፍደው ቢገኙ ቢገኙም ነገር ግን ተገኝቶ የነበሩ እንዲሁም አምስት ተጨማሪ ጠበቆች በጋራ ስምንት ጠበቆች ለእናንተም ማምላክ ወላዲተ አምላክ ትቁምልን። እርግጥ ስማቸውን ጠርተን ፎቷቸውን አሳይተን የምናመሰግንበት ሁኔታ ይኖራል። የሙያ ግዴታቸውን ስለተወጡ ምስጋና ይገባቸዋል። ከዚህም በላይ የቤተክርስቲያን ልጅነታቸውን ስላሳዩ ምስጋና ይገባቸዋል። ክብብ ላደረጉት እነዚህ ጠበቆች ምስጋና ይገባቸዋል። እነሱ እናመሰግናለን። እንዲሁም ደሜና ሸዊት የማህበራት ህብረት እንግዲህ ማህበሩ ሁሉ እና አደጋ ውስጥ በሆነ ሰዓት እነሱ ግን ወጣቶች እንዲ ያሉ ጉዳት ላይ ሁልጊዜ ከጎን አይጠፉም። በጣም ፍጹም ቅኖች ናቸው። ደሜ ቃሊቲ ወይም ስርጢ ማርያም ስለሱ ተናግረን የምንጨርሰው ወንድም አይደለም። ስለኛ በጎ ነገርን ሁሌ የሚያስብ የሚጨነቅ ወንድም ነው። ትናንትም እስከ ምሽት ድረስ ቦታው ላይ በመቆየት ዛሬም ገብቶ እንግዲህ ጸበል ጻዲቁ በማጋፈር ነበርና ደሜና ሸዊትዬ እጅግ በጣም እናመሰግናቸዋለን ለእናንተም እድሜና ጤና ይስጥልን ለማለት እወዳለሁ። እንግዲህ እንደዚህ ያስታውስኩ ጎላጎላ ያሉትን ለማመስገን እንችል ነው። ቤዚ ያንቺን እንስማ። ሁላችሁንም የክርስቶስ ሰላም ይብዛልን ይብዛላችሁ። እንዲሁም ደግሞ ለእመቤታችን ለቅድስት ድንግል ማርያም ጊሻን ደብረ ከርቤ አደረሰን አደረሳችሁ። ቴዶ እኔ ምን ልናገር? እመቤቴ እኮ ሁሉን አደረገች በለተቀኗ ሁሉን ነገር አደረገች። እና እኔ የምለው የእመቤታችን ፍቅር ያልገባችሁ ፍቅሯ ይደርባችሁ። በእውነት እኔ ዛሬ በጠዋት ከባሩኬ ጋር የግሸን የበረከት ስራ አብረን የሰራነው ቪዲዮ ነበር እና ሪኮርድ አድርጌ ስለነበር እሱን ሳይ ነበር እና እመቤቴ አንቺ መቺ አይሳንሽምና እባክሽን ከልድሻ ማልደሽ ይሄን ልጅ እንደው በቃ ካፉን ማይለይሽ እናቴ አንቺ ለቤቱ አብቂው እያልኩ ነበር እና እመቤቴ እንግዲህ ይህንን አደረገች። ከዚህ በላይ ምን አለ? ይሄ ተአምር ነው። እንትኑ ቢሆንስ ይሄንን አይቶ የማያምን ሰው ካለ እግዚአብሔር ማስተዋል ቦና ይስጠው። እኔ የት ሄዶ ላንተ ቃላት የለኝም፣ በቃ እኔ ቃላት የለኝም። አድነው እኔ በሰለጠነው ዓለም እየኖርክ ጠዋትና ማታ እንቅልፍ አጣህ ጭንቀት ሁሉ ይገባኛል። እና አንተ እውነት ይወተሉ እንዲጠበቃ እንደወቅ እመቤቴ ማርያም ከነ ልጇ ጠበቃ ትሆንክ ልጆችክን በደም በስጋ ሸፍኖ እግዚአብሔር በቤቱ ያሳድግልን። እኔ ሌላ ቃላት የለኝ። ባሩኬ እመቤቴን ይሄንን በቃ እንዲህ በለተቀ ነው እንዳሳየች በእውነት ለእኛም ትድረስልን። ለአንተ እንደደረሰች ለእኛም ትድረስልን ነው የምለው። ሁላችሁም ሁላችሁም ለበዚህ በመልካም ነገር ለሳተፋችሁ ሁሉ እመቤቴ ትድረስላችሁ። ይህንን ነው ብለ ወንድም አለ ቤዚ እናመሰግናለን። ከመጀመሪያ ጀምሮ ድምፅ ኖቶች መካከል ናት ምስጋና ለአንቺ ይሁን። እንግዲህ ምስጋናዎችን በየመሃሉ እንዳረሰ ሁለት ሰው ደግሞ አሁን ላስታውሳችሁ ሊሊና ቲጂ ይባላሉ። ቲጂ ቀድማ ልክ ዋስትናው ሰላሳ ሺ ብር መሆኑን ስትሰማ በፍጹም እኔ እኔ መሸፈን ያለብኝ ብላ ይህንን ገንዘብ ለመሸፈን ኃላፊነቱን የወሰደች እህትና ሊሊ ደግሞ ዋስትና ብላ መታ አይ ዋስትናው ተሸፍኗል አልኳት። ግልጹን ነገርኳት። ለህቡንም እየተከታተለች ነው። ነገር ግን በፍጹም መመላለሱ፣ መንከራተቱ፣ ነዳጁ ምኑ ራሱ ሌላ እንትን ነው እና ይሄ የሁላችን ኃላፊነት ነው ብለው እያንዳንዳቸው ሰላሳ ሰላሳ ሺ ብር አበርክተዋል። እና እህቶቻችንን እንዲሁ እናመሰግናለን። እግዚአብሔር ይስጥልን። ከዚህ ቀደም በጣም ፔንፉል ነበር። ያም ነበር ባይዘዊ ማን እንዴት ሆናችሁ እንዴት ወደቃችሁ? በዚህ መንገድ አይልም እንደዚህ አይነት ነገሮች ሲኖሩ እናንተና ቤተሰባዎቻችሁ ነው ቀጥታ የሚያገኘው እና ትንሽ ይከፋ ነበር ብቻ ይሄ የብሩኬ እስር ሙሉ ነው ምንም ጎደለው የምለው ነገር የለም ከላይ ከሰማያት ካለው ታምር እስከ ምድር ካለው ፍቅር ብዙ የታየበት ነው እና እግዚአብሔር ይመስገን ለዚህ እሺ አይ ቲንክ ሳቢ ሳባ